ሰላም፣ ጤና ይስጥልኝ። ክቡራትና ክቡራን የአዲስ ፓራዳይም ቤተሰቦች ተከታታዮች እንደምናላችሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ፣ እንኳን አደረሰን። እንግዲህ ዛሬ ሁላችንም እንደምናውቀው ክቡር ጠቅላይ ሚኒስትር አብይ አህመድ ስልጣን የተቀበሉበት ወይም ስልጣን ቲፒኤልኤፍን ወይም የህወሀትን ኢህአዴግን አገዛዝ እንግዲህ በሰላማዊ መንገድ አባረው ስልጣን የተረከቡበት ሰባተኛ ዓመታቸው ነው። ድክ መጋቢት 24 2010 ዓም ነበረ ክቡር ጠቅላይ ሚኒስትር ስልጣን የተረከቡት እና እንግዲህ እሳቸው ብዙ መሰናክሎች ውስጥ ነው የመጡት። በብዙ ኦብስታክሎች ውስጥ ነው ያለፉት። ያለፉትን ሰባት ዓመታት ኢትዮጵያ እንደ ሀገር ብዙ ተግዳሮቶችን አስተናግዳለች። እሳቸውም እንደ መሪ በጣም ብዙ ነገሮችን አሳልፈዋል። ነገር ግን በዛ በብዙ ውጣ ውረድ ውስጥም ሆነው ግን አገርን የሚያጸኑ አገርን የሚያሳድጉ ትልልቅ ፕሮጀክቶችን በመስራት እኛ ራሳችን ግራ እስኪገባን ድረስ እውነት ለመናገር በጣም ሰፋፊ ፕሮጀክቶች፣ በጣም ትልልቅ ፕሮጀክቶች የተሰሩ እንደዚሁም በዲፕሎማሲውም ኢኮኖሚውም በጣም ብዙ ብዙ ነገሮች የተሰሩበት ጊዜ ነው። እውነት ለመናገር እኔ አንዳንድ ጊዜ ልስታት ላርግና ልጻፎ ብዬ ቁጭል እና እኔ ራሴ አልደርስበትም። የተሰሩትን ስራዎች ልዘርዝር ስል ጊዜውም የሚበቃ አይደለም እና እኛም እንግዲህ ካየ ነው እንግዲህ ሁላችንም ከለውጡ ጋር አብረን እንደመጓዛችን እና ላለፉት ሰባት ዓመታት አብረን እየተራመድን እንግዲህ እንደ ሀገር ኢትዮጵያን ሰፖርት እያደረግን እንደ መሪም ሲሰሩ እናመሰግናለን፣ ይበርቱ አይዞት እያለን ጠቅላይ ሚኒስትራችንንም እያበረታን ሁላችንም እዚህ ደርሰናልና በዓሉ የእሳቸው ብቻ ሳይሆን የሁላችንም የመላው ኢትዮጵያ የሀገሩን የሚወድ ኢትዮጵያን የሚል በሙሉ በዓል ነውና ሁላችንንም እንኳን አደረሰን ለበዓለ ሲመቱ ለማለት ወዳለሁኝ። በብዙ መከራዎች ውስጥ በብዙ ችግሮች ውስጥ ብናልፍም፣ ግን ደግሞ ሁልጊዜ አንድ ሀገር የሚመራ መሪ ብዙ መሰናክሎች ያጋጥመታል። ፈተና አትስጠኝ አይባልም፣ ፈተና እንፈተናለን። ግን ደግሞ ፈተናውን ተቋቁሞ ማለፉ ነው ጀግና የሚያስብለው እና እኔ በበኩሌ ጠቅላይ ሚኒስትር አብይ አህመድ በጣም ጀግና ናቸው። ለምን ሁላችንም እንደምታውቁት የውጭ ኃይሎች ጭምር ኢንቮልቭ ያደረጉበት ጦርነትን ጨምሮ ሀገራችን ኢትዮጵያ በጣም ብዙ ነገሮች አስተናግዳለች። የእርስ በርስ ባልለውም ግን ደግሞ ነፍጥ ያነገቡ የፌዴራል መንግስቱን በኃይል በስልጣኑ ነቅንቄ አባረሬ ከስልጣኑ ከወንበሩ አባረሬ በህዝብ የተመረጠውን መንግስት ሌጅትመት የሆነውን መንግስት ሌጅትመሲውን ለማሳጣት ከውጭ ጠላቶቻችን ጋር አብሮ በማበር በአንዳ በመሆን ማለት ነው። በጣም ብዙ ሲያደርጉን ቆይተዋል። ነገር ግን ደግሞ ይህንን ሁሉ አሸንፈው ጠቅላይ ሚኒስትር ለዛሬው ገን በቅተዋልና በዚህ አጋጣሚ በድጋሚ እንኳን ለዚህ ቀን አበቃዎት ማለት ወዳለሁኝ። ዛሬ በእርግጥ እንዳልኩት በዝርዝር እንደዚህ ለመናገር ጊዜ ይወስዳል። ግን ደግሞ ሁላችንም ካየነው ከታዘብነው ደግሞ ተነስተን እስከ ዛሬ ድረስ ከጻፍኳቸው የተወሰኑ ከዛ ደግሞ አዳዲስ ሀሳቦችንም ጨምሬ አንድ ለዛሬ ይመጥናል ብዬ ያሰብኩትን በጽሁፍ ለማቅረብ ሞክራለው። አብራችሁኝ እንድትቆዩ ሁላችሁንም ጋብዛችኋለው። አመሰግናለሁኝ። በድጋሚ እንኳን ደህና መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር አድርጉ። ተደራሽ እንዲሆን እና ብዙ ሰዎች አይተውት ሼር ሰብስክራይብ ብታደርጉ ብዙ ሰው ጋር ተደራሽ ይሆናል እና በቀላሉ በዚህ አጋጣሚ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ አዲስ ቻናል ስለሆነ እንግዲህ ከተጀመረ ገና ሳምንት ሆኖ መሰለኝ፣ አደለም ያ እንደዛ ነው። ፎሎ እንድታደርጉን እጠይቃችኋለሁ። አመሰግናለሁ። ጽሁፉ እንዲህ ይላል። መጋቢት 2010 እንደ ኢትዮጵያ የተወሳሰበ ፖለቲካና ብዙ ማህበረሰባዊ እክሎች ባሉበት ሀገር ሶስቱ ትልልቅ ክልሎች ውስጥ በጎጥ የተደራጀ ታጣቂ የህዝብ ልጅ በሆነው በጀግና የኢትዮጵያ መከላከያ ሰራዊት ላይ መሳሪያ ባነሳበት የዓለምን ኢኮኖሚ በአፍጢሙ የደፋው ወረርሽኝ የኢትዮጵያ መንግስት ገና በሁለት እግሩ ሳይቆም በተስተናገደበት የሰላሳ አይደለም የሶስት ሺህ ዓመት የትውልድ መከራን የተቀበለው የጠቅላይ ሚኒስትር አብይ አህመድ አስተዳደር ስልጣን ላይ በወጣ በማግስቱ ሰኔ 16 ቀን በመስቀል አደባባይ ቦምብ በማፈንዳት የተጀመረው ሴራ መልኩን እየቀያየረ ቢቀጥልም አብይ አህመድ አለ አይደለም ጥላው ከሰማይ እንደራቃቸው እሱም ራዩን ከማሳካት አንዳች ምድራዊ ኃይል ሳይከለክለው ይልቁን ሴረኞች በኢትዮጵያዊነት ጭምብል ተጀቡ ነው ከትከሻቸው ስፋት በላይ ያለበስናቸው የክብር ካባ ከላያቸው ላይ እንደ ባቢሎን ግንብ በራሳቸው ትርጉም የለሽ ጩኸት እየፈራረሰ አንዳንዶቹም የለኮሱት እሳት መልሶ እየበላቸው እያየን እዚህ ደርሰናል። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ያለፉትን ሰባት ዓመታት ኢትዮጵያ እንደ ሀገር ያለማቋረጥ በጦርነት ጠማቂዎች በውጭ ኃይሎች ሴራ ከኖሩበት ዲፕሎማቲክ አይሶሌሽን እና ከተደበቁበት ዋሻ አውጥቶ ወደ ዲፕሎማሲው መድረክ አብይ አህመድ እጃቸውን ይዞ ከሰው የደባለቃቸው እና በሰላሳ ዓመት የስልጣን ዘመናቸው ለመጀመሪያ ጊዜ ቀይ ምንጣፍ ያስነጠፈላቸው የጎረቤት ሀገር መሪ የሻቢያው ሊቀመንበር እንኳን ሳይቀር የትግራይን ጦርነትና የወያኔን መዳከም ተከትሎ የቀጠናው ልዕለ ሀያላን የሆኑ ቢመስላቸው ያጎረሳቸውን የአብይ አህመድ እጅ ከመንከስ ወደኋላ ባይሉም በኢትዮጵያ ታሪክ ለመጀመሪያ ጊዜ ስልጣንን ያለጠመንጃ ተረክቦ የኢትዮጵያን ሕዝብ በብሔር ሸንሽኖ አንዱን ገዢ አንዱን ተገዢ አድርጎ በአንድ ብሔር የበላይነት ሲመራ የነበረውን ኢህአዴግን አፍርሶ ፍትህ አንግሶ ሁሉም ብሔር በሚገባው ልክ ሀገርን የመምራት መብቱን የሚያረጋግጥበትን ብልጽግናን እውን ያደረገው ጠቅላይ ሚኒስትር አብይ አህመድ ባዶ ካዝናና መሰረቱ የተናጋ ጥርሱ አልቆ በድዱ የሚሄድ ሰራዊት መዋቅራቸው የፈረሰ ጭራሽም ድርጅታዊ መዋቅር ያልነበራቸው ተቋማት ቢረከብም ኢትዮጵያን እንደ ሀገር አጽንተው ከማስቀጠልም ባሻገር በኤንሸንትም ሆነ በሞደርን ኢትዮጵያ ታሪክ የትኛው መሪ በሰባት የፈተና ዓመታት አይደለም በሰባ የተደላደለ የስልጣን መንበር ላይ ተቆናጠው የኖሩትም ያልሰሩትን የልማትና የእድገት ስራዎች ሰርተዋል። ሰውየው በወጀብ መሃል ረጋ ብሎ እየቀዘፈ ወንዙ ዳርቻ በሚያደርሰው መረጋጋቱና ልብ በሙሉነቱ ሹማምንቱን አስተባብሮ በመምራት ኢትዮጵያን ለማሻገር የሚደክመው ድካም ፍሬውን ያፈራለት ነው። ጠቅላይ ሚኒስትሩ በትላንትና እና በነገ መካከል ድልድይ ሆኖ ትናንትናን ከነገ አስታርቆ ዛሬን ለመምራት እየታተረ ያለ መሪ ነው። ለኢትዮጵያ ፖለቲካዊ እና ማህበራዊ ውጥንቅጦች መነሻ በትውልድ መካከል ድልድይ የሚሆን መሪ መጥፋት እና የትላንትን ትርክት እያዛቡ፣ የዛሬውን ትውልድ እየመረዙ የነገውን ትውልድ ከመሰረቱ የሚያፋልሱ የፖለቲካ ኢሊቶች ንትርክ ውጤት ነው። ጠቅላይ ሚኒስትሩ ትላንትን ከነስህተቱ ተቀብለው ለነገ ትምህርት ቀስመውበት ዛሬን በማስተዋል እየመሩ ለትውልድ የምትሆን ሀገር እንዲገነባ መሰረት እየጣሉ ያሉ መሪ ናቸው። ለዚህም ማሳያ አብዛኞቹ የፖለቲካ ኢሊቶች በሁለት ጽንፍ ቆመው የሚዘላለፉባቸውንና የጥንታዊቷን ኢትዮጵያ ነገስታቶች ታሪክና ቅርሶቻቸውን የዛሬው ትውልድ በክብር እንዲያያቸው የነገው ትውልድ ደግሞ የሞራል ልዕልና እንዲገነባባቸው ተቆፍረው ከተቀበሩበት ጉድጓድ እያወጣና አዋራቸውን እያራገፈ የትውልድ ቅርስ እያቆመ ነው። ከዚህም ባሻገር ለዘመናት ኢትዮጵያውያንን አንገት ያስደፋውን ድህነት ከጫንቃችን ላይ አራግፈን የምንጥልበትን ለዛሬ የፖለቲካ ትርፍ ሳይሆን ትውልድ የሚያስጠብቀውንና የሚከበርበትን የሀገር ብልጽግናን እውን ለማድረግ ሀገሬውን የሚያኮሩ የልማት ስራዎች እየተሰሩ ነው። በትምህርት ፖሊሲም ቢሆን ተምረው በኃላፊነትና በስነ ምግባር የሚያገለግሉ ዜጎችን ለማፍራት ከስረ መሰረቱ ከመዋለ ህፃናት ጀምሮ ከላይ ያለውን አጥርቶ በማውጣት ከስር የሚመጣውን ትውልድ በጠንካራ የእውቀትና የሞራል መሰረት ላይ ማጽናትን ቀዳሚ ያደረገ ትውልድ የሚያጸና መጠነ ሰፊ የኤጁኬሽናል ሪፎርም ስራ እየተሰራ ነው። ጠቅላይ ሚኒስትር አብይ ወደ ስልጣን ሲመጡ የነበረውና በኮቪድ እና በሀገሪቱ በተለያዩ አካባቢዎች የስልጣን ጥማት ያናወዛቸው ጦርኞች በሚፈጥሩት አለመረጋጋት ይወድቃል ተብሎ የተጠበቀው የውጭ ኢንቨስትመንት በብዙ እጥፍ አድጓል። በሳይንስና ቴክኖሎጂው ዘርፍም ቀላል የማይባል የማዘመን ስራ ተሰርቷል። ወደፊትም ዘርፉን በስፋት ለማዘመን ብዙ ባይላትራል እና ኢንተርናሽናል ስምምነቶች በሳይንስና ቴክኖሎጂ ዘርፍ ከላቁ የሀገራት ጋር ከላቁ ሀገራት ጋር ተደርገዋል። ይህም የባንኪንግ እና ኮሚኒኬሽን ሴክተሩን በሚገርም ፍጥነት እያሳደገውና እያዘመነው ነው። በጤናው ዘርፍም ከአርባ ምንጭ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ባሻገር በተለያዩ ቦታዎች ብዙ ጤና ጣቢያዎች የሕፃናትና እናቶች የሕክምና ማዕከላት ተገንብቷል። የተለያዩ የተጀመሩ ትልልቅ የሆስፒታል ፕሮጀክቶችም እንዳሉ አይዘነጋም። በግብርናው በኩል እንደ ሱማሌና አፋር ያሉ ጠረፋማ አካባቢን ጨምሮ በመላው ሀገሪቱ እያየን ያለነው የክላስተር ፋርሚንግ የሚደነቅ ነው። ሳር ቅጠሉ ለምለም በሆነባት ኦሮሚያ ኢትዮጵያን በማር ምርት ቀዳሚ ከማድረግ ባሻገር ከልመና ሊያላቅቀን ከራሳችን አልፎ ለሌሎች ሀገራት ጭምር የሚተርፍ በስንዴና በሩዝ ምርቶች ላይ አመርቂ ውጤት ማሳየት ችለናል። በሀገር መከላከያና በሌሎች የጸጥታ ተቋሞች ላይ የሚደረገው ፈጣንና ሰፋፊ ሪፎርምም ኢትዮጵያ በታሪክ የምትታወቅበትን ጀግንነቷን ለነገ ከምታልመው ገናናነቷ ጋር ለማስታረቅ የሚገነባ ድልድይ ነው። ከሁሉም በላይ የኢትዮጵያውያን የወር ጊዜ ቁጭት የሆነው የባህር በር ጥያቄ ዳግም ሕይወት ዘርተውበት የትላንትናውን ትውልድ ያጣውን የዛሬው ትውልድ ባይችለው የነገው ትውልድ እንዲጠይቅ የነገው ትውልድ እንዲጠይቀው ወደፊት የገፉበት ጥበብና ጥንካሬ ጠቅላይ ሚኒስትሩ ዛሬን ሲመሩ በዛሬ ብቻ በዛሬ እይታ ብቻ ሳይሆን ትላንትን ከወደቀበት እያነሱ ለነገ መሰረት እያሳዩ መሆኑን ማሳያ ነው። የሻገተውን የአሜሪካና የምዕራባውያን አጋፋሪዎች ግሎባል ኢምፔሪያል ሞኖፖሊ ግንባር ለግንባር ተፋልሞ በአፍጢሙ የደፉትና የዓለምን ፖለቲካ መልክና ማዕከላዊነት በአስደማሚ ፍጥነት እየቀየሩና እየዘወሩ ያሉት የሩሲያው ፕሬዚደንት ቭላዲሚር ፑቲንን ጨምሮ በቻይና፣ ብራዚልና ኢራን የሚመራውን ብሪክስን የተቀላቀል ነው በቆራጡ መሪያችን የዲፕሎማሲ ጥበብ መሆኑ ልብ ይሏል። ኢትዮጵያ በዚህ መድረክ ላይ በአባልነት መገኘቷ እንደ ሀገር ከነበራት ጥንታዊ ስልጣኔና ሀያልነት ባሻገር ዛሬም ላይ የዓለምን ፖለቲካ መልክ ከመወሰን አንጻር ያላትን ቁልፍ ቦታ ማሳያ ነው። ጠቅላይ ሚኒስትር አብይና ልዑካቸውም ኢትዮጵያን ስሟንና ክብሯን በሚመጥን መልኩ ነው ሪፕሬዘንት ያደረጉት። ይህ ትልቅነታችን እነሱ አብኩተው ጋግረው ባርከው ካልቆረሱት ዳቦ ዳቦ አይደለም ለማለት ጥላቻ፣ ዘረኝነትና የበታችነት ላሳበዳቸውና ከሎጂክ ጋር ግልጽ ጸብ ውስጥ ለገቡ ድኩማኖች የሰማይ ላይ ጉም ነው። ክቡር ጠቅላይ ሚኒስትር አብይ አህመድ በብዙ ሴራ መሃል ሀገር ሳይበትን በድህነት የተጎሳቆለች ሳይሆን የበለጸገች፣ የሚያፍሩባት ሳይሆን የሚኮሩባት፣ የተዋረደች ሳይሆን የተከበረች ሀገር ለትውልድ ለማሻገር ያለ እረፍት የሚሰራ መሪ ነው እንደ ገበታ ለሀገር የኮሪደር ልማት ኢንዱስትሪ ፓርክ የከተማ ማስዋብ ትናንታቸው ተበላሸብን ብለው ተስፋ ቆርጦ የነበሩ እህቶቻችን ነጊያቸውን የሰሩበት የነገዋ ብርሃናቸውን ላጡ ኢትዮጵያውያን ብርሃን የፈነጠቁበት የአካል ጉዳተኞች ተቋም የእናቶችን ባይታበሰበት የድሆች ጉሮሮ ጦሙን እንዳያድር ተማሪዎች ወዳቸው ተርቦና ተራቁተው ከትምህርት ቤት ገበታቸው እንዳይቀሩ ጎጇቸው ያዘመመ ኢትዮጵያውያን ልብ በሐሴት የረሰረሰበት፣ እንዲሁም ብንዘረዝራቸው ብንዘረዝራቸው ቀናት የማይበቃቸው ሌሎችም ትላልቅ ፕሮጀክቶች ዘር፣ ብሔር፣ ቋንቋን ሳይለዩ ከሰሜን እስከ ደቡብ ጫፍ በመላው ኢትዮጵያ የሚከወኑ ሁሉን አቀፍ ሁሉን አካታች የልማት ስራዎች ናቸው። የዘር መጥፋት ተፈጸመበት ብለው የስልጣን ጥመኛና ጦር ሰባቂ ኢሊቶች መንግስትን ባለዋሉበት ከሚከሱበት የሰሜን ኢትዮጵያ አካባቢዎች አንስቶ ኢትዮጵያዊነታችሁ በፊሽካ ተነገራችሁ ተብለው ሲለፈፍባቸው፣ እንዲሁም እንደ አጃቢ ቸል ሲባሉ የኖሩት ለዘመናት የተዘነጉት በደቡብ የሀገራችን ክፍል የሚገኙ ኢትዮጵያውያንንም ታሳቢ ያደረገ ልማትን የሚያስብ የሚመራና የሚተገብር ወደ ሰፊና ምክንያታዊ የአመራር ጥበብን የሚከተል መሪ ነው ጠቅላይ ሚኒስትር አብይ አህመድ። መሪዎቻችን ሀገርን ለማቅናት ለማበልጸግና ለሁሉም የምትሆን ኢትዮጵያን ለማጽናት ደፋ ቀና ሲሉ፣ በአንድ ወገን እኩልነት ያሳንሰኛል ብሎ የሚንፈራገጠው በሌላው ወገን ጊዜው ሊሰጠኝ የሚገባውን ልዩ ጥቅም ያሳጣኛል ብሎ ሰማይ የሚዋጠጠው ጥራዝ ነጠቅ ኢሊት የሚመላው የሚመራው አጉራ ዘለል ትግል ተብዬ ውንብድና ሀገርን ከስሯ ንዳለው ብሎ ቢያቃዣውም ከመንደር ሹመት፣ ከሶሻል ሚዲያ ጭብጨባና እዛው እንደየአቅማቸው ላለችው ስልጣን በነፍስ ሳይቀር የሚጨረጋገዱበት የውርድንብር ጉዞ መሆኑን እያስተዋልን ነው። ከአፍላ ዕድሜያቸው ጀምሮ አክቲቪስትነታቸው ዘመናዊ የመተዳደሪያ ገንዘብ ልመና ስልት ለሆነላቸው ከአንድ የተቃዋሚ ፓርቲ ወደ ሌላው እየዘለሉ አንድ የፖለቲካ ፓርቲ ቀርቶ አንድ ዩቲዩብ ማስተዳደር ያቃታቸው የበቅሎ ፖለቲከኞች በየተቃውሞ ሰልፉና በየስብሰባው ማይክ ለመያዝ የሚሽቀዳደምና መድረክ መምራት የስኬት መጨረሻ የሚመስለው እየየን የትግል ስልት ያደረገው መርህ አልባ ተቃዋሚ ከአንዱ ሚዲያ ወደ ሌላው እንደ ፌንጣ እየዘለሉ ለደህንነታቸው ሲባል ስማቸው እንዳይጠቀስ የጠየቁ የመረጃ ምንጮች እንደገለጹት እያሉ ልብ ወለድ ሲግቱንና ማታ በሕልም ያዩትን ወይም ሌሊት ያቃዣቸውን ድራማ ሁሉ ሰበር ዜና እያሉ ሲለፍፉ ከሚውሉ ምንጭ በምናባቸው ስለው ዜና ከመፈብረክና ልብ ወለድ ደርሶ እንደገጠመኝ ከመተረክ የዘለለ የጋዜጠኝነት ብቃትም ስነ ምግባርም የሌላቸውና እነሱና የመንደራቸው ኢሊቶች ሲያኮርፉ መላው ኢትዮጵያ ያኮረፈ የሚመስላቸው የዩቲዩብ ጭራ ቀረሾችም ሌላው የኢትዮጵያ ፈተና ቢሆኑም ጠቅላይ ሚኒስትር አብይ አህመድ እንኳን ለቀጥፎ አደር የኪቦርድ ዋሪየር ዲያስፖራና ከአባይ በረሃ መሻገር አቀቶት በየው ታፉ ለሚንደፋደፈው የፋኖ ሽፍታና የፋኖ ሽፍታና የወለጋን ጫካዎች ታቅፎ ለቀረው ሲሶሸኒ አይደለም ሸዋ ደረስኩ ብሎ ለሸለለውና መሃል አዲስ አበባን የካቢኔ አባላቱን መንግስትን አፍርሰው እንዲሰደዱ በአሜሪካ ሹማምንት እያሻፈደ በጎን በኬንያው መሪ ምልጃ አገርትተው ከነ ቤተሰባቸው እንዲሸሹ ላስማለደው ወያኔም አልተንበረከከም። ሰውየው ወያኔ ደረሰ ሲባል እንደኮበለሉት ኮሎኔል መንግስቱ ኃይለማርያም አይደለም። አሊያም ጣሊያን ሸዋ ደረሰ ሲባል በሱዳን በኩል ሊሸሹ ከሸዋ ሲነሱ በጎጃም ገበሬ አሳራቸውን አይተው ሲያበቁ እንግሊዝ እንደገቡት ቀዳማዊ አፄ ኃይለሥላሴም አይደለም። ርስቱን ለቆ የሚሰደድ ወይም የማንንም ሀገር መሪ በጂኦፖለቲካ የማንንም ሀገር መሪ በጂኦፖለቲካ ትንቅንቅና በጉልበታም ሀገራት ገመድ መሳሳብ አንገቱን ታንቆ ሲወርድ እንዳየነው ሀገር መሪ የሚርድና የሚደነግጥ መሪ አይደለም። ገና ገና በለጋ እድሜው ለሚወዳት ሀገሩ መተካ የሌላት አንድያ ነፍሱን ያለ ስስት ሊሰጥ በእርሱ የሕይወት መስዋዕትነት ኢትዮጵያን ሊያጸና ከኢትዮጵያውያን የትግል ጓዶቹ ጋር ሀገር ሊታደግ ዱር ከገደል የተሳደደ ባለ ልበ ሙሉ ወታደር ነው ጀግናው ወቴ። እኔ በግሌ ጠቅላይ ሚኒስትር አብይ አህመድ ገሚሱ በኦሮሞ በትግራይና በአማራ ህዝብ ጫንቃ ታዝሎ ገሚሱ በኢትዮጵያዊነት ለምድ ተጀቡኖ የነበረና አሁንም እያላዘነ ያለውን አለሌ የስልጣን ጥመኛ ሁላ ለምዳቸው ተገፎ የጎጠኝነት ዛራቸው ተንገፍግፎ ተራክፎ አደባባይ እርቃናቸውን አጥቦ ጨምቆ ስላሰጣልንና ኢትዮጵያንና ህዝቧን እንደ ራስ ቅማል ተጣብቀው ደም የሚጠቡበትን በር ስለነፈጋቸው ብቻ እስከ ቀራንዮ እደግፈዋለሁ። ነገሩ ግን ሰውየው ልማቱንም እንክርዳድ ከስንዴ እየለዩ ሀገር ማጥራቱንም ከቴክኖሎጂው እስከ ዲፕሎማሲው እያሳለጠ በአይነት በአይነቱ እያቀላጠፈው እንኳን ለሙሾ ፖለቲከኞቹ ለእኛ ለደጋፊዎቹም የቱን ተናግረኔቱን እንደምንተው ግራ እስኪገባን ድረስ ከአቅማችን በላይ ሆኖብናል። ትንግርቱ እነሱ ድከሙ ቢላቸው እንጂ ጠቅላያችን ከመረብ ወንዝ እስከ ሞያሌ፣ ከቤኒሻንጉል እስከ ጅግጅጋ ላለው ህዝባቸው፣ ላለውና በታማኝነት የሚመሩት ህዝባቸው ምን እንደሚያሻው ጠንቅቆ ያውቃል። የኢትዮጵያ ህዝብ የማንም አጉራ ዘለል የስልጣን ጥያቄ ጥያቄው አይደለም። የህዝቡ ጥያቄ ልማት ነው። የህዝቡ ጥያቄ ሰላም ነው። የህዝቡ ጥያቄ ብልጽግና ነው። የህዝቡ ጥያቄ የኢኮኖሚና የፍትህ ነው። መንግስትም ይህን ጥያቄ ለመመለስ ጠቅላይው እንዳሉት እንደ ህዳሴ ግድብ ያሉ ዳግም አድዋን ያሳካንበትንና ዓለምን ጭምር እጃቸውን ባፋቸው ላይ ያስጫንበትን ፕሮጀክት ጨምሮ ሌሎችንም ትላልቅና ትናንሽ ፕሮጀክቶችን በመከላከያ ሳይቀር ታጅቦ ሁሉ ነገር ወደ ጦር ግንባር ሳይል ገበሬውም ሞፈሩን መምህሩም ጠመኔውን ሳይጥል የልማት ስራዎችን እየሰራ ብረት ባነሱ ኃይሎች ላይ ተገቢውንና ተመጣጣኝ እርምጃ እየወሰደ ለሰላም እና ለንግግር በሩን ሳይዘጋ ለሁሉም እናት የምትሆን እኩልነት የመሰረት ድንጋዋ የሆነላት ታሪክ ጌጥ እንጂ መነ ታሪኪያ የማይሆንባት ኢትዮጵያን እየገነባ ነው። በልባምና አርቆ ሀሳቢ መሪያችን ጥረት፣ በታታሪ የህዝብ አገልጋዮች ትጋት፣ በአስተዋዩ ህዝባችን ትዕግስትና ድካም ኢትዮጵያ ትቀናለች ትቆማለች፣ ትበለጽጋለች፣ ትጸናለች። አስሮ ጀግና የሚያስብልላቸው ድንጉጥ መንግስት ያጡትና እውቀትና እውነት የተጸየፋቸው ሴረኞችና ሆዳደር ባንዳዎች ራሳቸውን እያዋረዱ እየወረዱና እየተነኑ መምከናቸው ይቀጥላሉ። ለነገሩ ሰማይ አይታረስ፣ ንጉስ አይከሰስ እየተባለ ያደገ ሰው ለህዝብ ቅርብ የሆነ መሪ ሲያይ ለመቀበል ማንገራገሩ የሚጠበቅ ነው። በኢትዮጵያ ፖለቲካ ውስጥ መንግስት ለከፍተኛ ባለስልጣን ሹመት በሰጠ ቁጥር የአባትና የአያት ስም እያየ ዘርና ሃይማኖት እየለየ አይኑ የሚቀላ ጎጠኛ እና የሚውረገረግ መንጋ ቢሞላም ሰውየው ሰውየው እንደሆነ እርምጃውን እየመተረ የሚራመድ የፖለቲካን ቀመር የተካነበት ብልህ መሪ ነው። በወጀብ ውስጥ ጸንታችሁ ጠላትን ተስፋ እያስቆረጣችሁ እናንተ ሪባን የምትቆርጡ የድል ብስራትን የምታበስሩ የሀገሬ መሪዎች በሙሉ በጆሮአችን ሳይሆን በአይናችን ያየነውን የምናምን እኛ እናመሰግናችኋለን። ትናንትና ዛሬ ነገን ለኢትዮጵያ በልጽግና ሁላችሁንም አመሰግናችኋለሁ። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ኢትዮጵያና ኢትዮጵያዊነት ብቻ አዲስ ፓራዳይም